እሺ ሀበይቢ እና ቆለኞች ደገኞች ወይና ደጎች የት አላችሁ? እስኪ ዛሬ አረንጓዴ ወጥ አለ ሽሮ አለ። እና ኮመንት ላይ ይህንን ወጥ ይሄኛው ሽሮ ነው ቀዩ የታወቀ ነው። ይሄኛውን አረንጓዴውን ወጥ ኮሜንት ላይ ጻፉልኝ። ደገኞችም ቆለኞችም ወይና ደጎችም ማለት ነው። እና ማዘር ሰርታ ነው እስኪ ከእናንተም ታውቁታ እንደሆነ ምናምን ብዬ ነው ይላቸው የመጣሁት ማለት ነው። እና እዛም ቀሪ ባለ ዛሬ አሪፍ ነው ገበያ ነው ያልኩት ውሎዬን በደንብ አሳያችኋለኝ ማለት ነው። እና ማዘርገር ነኝ ፋጡሚ ጋ ማለት ነው። ለማታውቋቱም ይላችሁ ይመጣለሁኝ ማለት ነው። ሀባቢ ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበርታቱኝ ሁሉ እናንተ መልካም ሁሉ እመኝላችኋለሁ። ክርስቲያን ወገኖችም በእያላችሁበት ሰላምታ የደረሳችሁ እና እንግዲህ፣ ዛሬ ደግሞ ገበያ ያነኝ ያለሁት አሪፍ ውሎ ነበረ። ደስ ይላል። መሳይንም እንግዲህ በአረንጓዴ ወጥ አወራርጃለሁኝ ማለት ነው እና እንግዲህ እዛ አሁን ዛ ደግሞ ማዘርናት እች ፊት ለፊት የምታሄደው ማዘሬናት እና አሳያችኋለሁ። አስር ሺዎች ምናምን አታውቋቸውም። አስራ ስድስት ሰብስክራይቦቹ የታውቋቸዋላችሁ ፋጡሚ ትባላለች። እና የዛሬ ገበያ ደግሞ እህል ዘጭ ነው እንደምታዩት ማለት ነው። እህል ብዙ ነው ብዙ አለ፣ ግን ገበያተኛ ብዙ ም የለ። ለምንድን ምንድን ነው ምን እንደሆነ ሰላም አይደለም እንዴ ምናምን ብዬ ነበር ፈራሁኝ፣ ከንደገና ማለት ነው። እና እንደምታዩት ሰው ብዙም አካባቢ የለም። ለካ በጧት እጄ ነው መሰለኝ አልገባም። ግን እህሉ እንደምታዩት ነው ማሻአላህ ነው በቃ ገዢ ጠፍቶታል ተትረፍርፏል እንደምታዩት ማለት ነው ብቻ አልহামዱሊላህ ነው የሚባለው እና እህል ዘጭ ነው በጣም ደስ ይላል አገራችን እህል በህል ያርግልን የምር ምክንያቱም እኛ ለሆር ነው የምንለፈው ይሄ መከረኛ ሆር ነው እንደዚህ የሚያንከራ ተተና አይደለ እና ብቻ ምርጥ ነው ስንዳለ ጓ አለ አተር አለ ይልል ይለም እዚህ ይሄ አቀስታ ይባላል ዋና ከተማው ለጋም ቦሮዳ ማለት አቀስታ ነው ቦሮዶች ምናም ሁላችሁ እንዳቆታላችሁ እዚህ ደግሞ ጤፍ አለ ጤፍ ደግሞ ይሄ እንደምታዩት ዋዣራ ጤፍ ነው ዋጃራ ጤፍ እስከ ስንት አለ መሰላችሁ እስከ 10 ሺህ ብር ነው ጤፍ ማለት ነው አልহামዱሊላህ ምን ነው ለዚህ ነው ፊት ላይ ስንት ነበር 15 ሺህ ብር ነበር ጤፍ እና አሁን ገዢ የለም በቃ። እህሉ እንደምታዩት ነው፣ ግን ገዥ ወፍ በቃ እንደዛ። አሁን ተሸክመው ነው ቤታቸው ያስገቡት ማለት ነው። ልነግራችሁ አልችልም። ሰው ገንዘብ አጥቶ አይደለም የማይገዛቸው ገንዘብ አጥቶ አይመስላችሁም። ጠግቧል በቃ። ሰው ምን ልበላችሁ፣ ሆዱ በቃ፣ ቤቱ እንደ እህል በህል ነው የሆነው፣ ግን ገንዘቡ ውድ ነው አይደለም። አሁን አስር ሺ አስራ አምስት ሺ ምናምን በጣም ውድ ነው። ግን አልሐምዱሊላህ ከቤት እህል አይጠፋ። ደስ የሚለው ነገር ረድይት የሚባል ነገር አለ። ረድኢት አለ በቤት አልሐምዱሊላህ። ይሄ ደግሞ ቀይ ጤፍ ማለት ነው። ቀይ ጤፍ፣ ጥቁር ጤፍ እስከ ዘጠኝ ሺህ ብር ነው የገባው እና እኛ ሀገራችን ደግሞ ስንዴ ምናምኖች እነዚህ ለመስፈር ስንፈልግ ይህ የሚሰፈሩበት አቁታላቸው ይህ። አንዳንዶች ወደታች በሳህና ነው የሚገዙት። እኛ ደግሞ ብርጭቆ ይባላል። ይሄ ብርጭቆ አርባ ምናም ብር ነው አይደለም፣ ሃያ ምናም ብር ነው ስንዴ ነው ሃያ ምናም መሰለኝ። እና እዚህ ደግሞ አታክልት ተራለ አታክል ትተራ ደግሞ ድምቅ ያለ ነው። ማሻ አላህ እንዶ ትረፍፍ ነው ያለው እንዶ ዲስ እንደሚል ማለት ነው። ሱብሃንአላህ አረንዲ ገበያ ከቆይኩ ወጣው ከወጣ በጣም ቆይቻለሁ መሰለኝ። ብቻ ምን ልት ላለብኝ ሁሉ ነገር ሽንኩርቱ ሲያምር፣ ድንቹ ሲያምር፣ እንትን ቀይ ማን ነው ይሄ ቀይ ስር? አዎ ቀይ ስር፣ ድንች አለ፣ አረበረ ስኳር ድንች አለ። በራሱ እያነፈርን መብላ ነው። ስኳር ድንች የሚመቻችሁ ካለ ድንች አርባ ብር ነው። ሽንኩርት ሰባ ብር ነው። ቲማቲም አምሳ ብር ነው። አረ ማሻአላህ ነው ብቻ ደስ ይላል አሁን ላይ በፊት አሁን እስከ አራት መቶ ብር እስከ ሶስት መቶ ብር ቢያንስ የሳምንት እንትን ላይ ማለት ነው። አሁን ግን 250 ብር ምናምን ነው እየቀነሰ ነው። አላህም ደህ ላይ ይባልም ይሄ ነገር አሁን ፊት ላይ እንደዛ አራት መቶ ብር አምስት መቶ ብር ዝም ታጠፊው። አሁን ቀንሶ 250 ሲሆን ደስ ይላል። በ250 ብዙ ነገር ትገዣለች ማለት ነው እና ደስ ይላል የመዳም ቀሞች አንድ የሆነ መዳም ማለት ነው የመዳም ቀመናት መታዝ ገበያ ብሩን አላወቀችውም። በቃ ግን በርካታ ብር ይዛለች። እና ሁለት መቶ ብር ሲሏት እንትን ሙዝ አሁን ሙዝ መቶ ሀያ ብር አለብቻት ሙዝ ማለት ነው ኪሎ መቶ ሀያ ብር ስትላት መቶ ሀያ ብር፣ እንዴት እንዴት፣ መቶ ሀያ ብር እንዴት ሰው እንዴት ነው የሚኖረው? አለች እኔ ግርመኛ እንዴት ሰው እንዴት አንድ ሙዝ መቶ አንድ ኪሎ ሙዝ መቶ ሀያ ብር ይሆናል አለች። እና 120 ብር ስታስበው እሷ 120 ሪያል ምናምን ነይ መስራት ማለት ነው። በቃ እንደዛ ስታስበው በአምስት ብር አሁን ብዙ ነገር ትገዛላችሁ። አ በአምስት ሪያል ብዙ ነገር ይገዛል። ዛ ግን አምስት ብር እዚህ ሲባል ወርቋል። እዚህ አምስት ብር የለም እና ሰው እንዴት ነው የሚኖረው? እና እንትራል የዛን ሀገር ሂሳብ እያሰበው ማለት ነው። እና ምንዛሬው ብታስቡት ቀላል አይደለም። የዛ ሀገር ምንዛሬ እና የዛ ሀገር ምንዛሬ አሁን አምስት ብር እዚህ ጋር ወደ አራት መቶ ምናምን ብር ትሆናለች አይደል? የናንተ ሀገር የሳውዲም የሪያልም የዱባይም ምናምኖች ሆነው በቃ እንደዛ ይሆናል። ግን ደስ ይላል። በቃ ማንኛውም ኢትዮጵያ እየኖረ ነው ደስ ይላል። ማሻአላህ ነው እና በአምስት ብር ብ- በአስር ብር፣ ሀያ ብር የምንገዛው ብዙ ነገር ነው። አሁን እቺ ካሮት ናት። ይችን የገዛሁት ሀያ ብር ነው። ሀያ ብር ማለት ነው የምትቆረጠም ናት። ለምግብ ሳይሆን ለሚቆረጠም ጣፋጭ ነገር የገበሬ ነው ማለት ነው። እና በጣም ደስ ይላል። ብቻ ማንም እንደዚያ ተሸጋግሮ የሚኖር የለም። ሁሉም አልሐምዱላ እያለ ነው የሚኖረው። አሁን ላይ የጠፋው ጤና ነው። ጤና እስካለን ድረስ ሁላችንም ፈጣሪያችን እያመሰገንን እንኖራለን። አልሐምዱላ። እናንተ መምዳም ቀሞች በጣም በጣም ትልቅ ምስጋና ያስፈልጋችኋል። በጣም በጣም ማለት ነው ከምነግራችሁ በላይ ምክንያቱም ማለት ነው በጣም ነው ደስ የሚለው እዚህ ጤፍ ሰራ አሁን ገብቼ ልጅ ውጭ ናት እንደዚህ ከሄደችብኝ ምናምን ታግዘኛለች አልሀምዱላ ምናምን ትላለችና እናንተ እያግዛችኋቸው ለራሱ ይሄን ኑሮ የምታኖሯቸው እናንተ ናችሁ እኮ ማንም ያኖራቸውም እኮ ወላሂ ምሬ ነው አሁን ቤተሰብ በጣም ብዙ ስደተኛ ይሄዱ አብዛኛው ብዙ ተሳክቶለታል። ከመቶ ሃምሳ ፐርሰንቱ ተሳክቷል። መተ ሴቶቹ በተለይ ብዙ እየሰሩ ነው ማለት እና ሴቶቹ አሁን በቃ ባሎቻቸውን እየረዱ እናቶቻቸውን፣ አባቶቻቸውን ልጆቻቸውን እየረዱ ነው ያሉት። አሁን ይሄ ሁሉ ሰው ልጁ ውጭ ያልሄደ የለም ይለም የምሬ ነው። ከአንድ ቤተሰብ አንድ ልጅ ያልሄደ የለም ወንድም ሴትም ማለት ነው እና ሁሉም እናቱን ቤተሰቡን ሲደግፍ፣ ሁሉም ከማንም በታች የሚሆን የለም ደስ ይላል ሁሉም ነገር ተባብሮ ሰው ይኖር በጣም ነው ወላሂ። ኢትዮጵያ ላይ አሁን ታልተባበር የሚዘለቅ አይደለም። ሁሉም ተባብሮ ነው። አሁን አንቺ አረብ ሀገር ለፍተሽ ስትመጪ በባልሽ ጋር ነው የምትተባበሪው፣ ቤተሰብሽ ጋር ነው የምትተባበሪው። ማንንም ጋር አትተባበሪ። ምክንያቱም አሁን አንቺ እዛ ሀገር ስትመጪ ሰው ያስፈልግሻል፣ አይደል? የሚያስፈልግሽም ሰው ንግድ ለመክፈት ሱቅ ቦታውን ምናምን የሚያመቻችልሽ ሰው፣ ሰው ያስፈልጋል። ሁሉም ሰው ተደጋግፈን ኖሮ አልሀምዱሊላህ።